የነ መዋዘ ሀቢብ ያለው ደንበኛ ናይት ክለብ ሁለት ሁለት ሴት ካፕል ካፕል ያደረገ ናይት ክለብ። በውስታዝ ወሒድ ንግግር የተበሳጨው አዝማሪው መዋዝ ሀቢብ የተባለ ግለሰብ ነጽጽር ላይ ስለሚሰሩ ውስታዞች ምን አለ? ቪዲዮን ብንለቅባችሁ ህዝቡ እናንተ እያስተማር ነው ነው ብላች ነው ምናምን ብላችሁ የምታስቡት የሚያፈርባችሁ ቪዲዮ ወላሂ ጀላል የእነሱ አይብ ማለት ነው። አንተ እየሰራው ላለው በኡስታዝ ወሒድ ንግግር የተበሳጨው አዝማሪ ሙአዝ ምን አለ የሚል ይሆናል። ወደ እሱ ቪዲዮ ከመሸጋገራችን በፊት ማታ ላይቭ ላይ እኔ ቤት ኡስታዝ ወሒድ ሙአዝን በተመለከተ እንዲሁም ደግሞ ጥቅላዊ ነሺዳን በተመለከተ ተጠይቆ የሰጠው ምላሽ ነበር። እሱ ቪዲዮ እንመልከተው። አይቻልም። ኦኬ፣ ሰው ምንም መሳሪያ መግባት የለበትም ማለት ነው። እነዛ ነው ያለው ነገር። በራሱ ችግር የለበትም ነሽዳ በራሱ ማለት ነው። እና ያ ነው ለዱንያ ትርፍ ተብሎ መኳተር ጥፋት ነው። ነሽዳ የሚፈቀደው ወደ ዘጠኝ ፖይንቶች አሉ አይደለ ቁርአን ከመውቃትና ኢልምን ከመማር ጋር የማይከለክል ሲሆን፣ ከሸሪያ ላይ ከመጠን በላይ ማሞገስ የሌለበት ሲሆን፣ የሙዚቃ መሳሪያ የሌለበት ሲሆን፣ ቅላጽ የሌለው ሲሆን፣ ህብረ ዜማ የሌለው ሲሆን፣ ከሙዚቃ ጋር የሚመሳሰል መሆን የሌለበት ሲሆን የዳዋ ዘዴ መሆን የሌለበት ሲሆን የስራ ዘርፍ መሆን የሌለበት ሲሆን እና እነሺ ደው የምንጠቀምበት ጂሃድና የደቦ የማህበር ስራ ሰዎችን ለማነሳሳት ከሆነ ይፈቀዳል ማለት ነው። በተረፈ ሌላ ይሄ የሙዚቃ መሳሪያ ካለ ረሰላ ሰለም በመጨረሻ ዘመን ላይ ይመጣሉ ብሎ ከሚሏቸው ሰዎች መካከል የሙዚቃ መሳሪያን ሐላል የሚያደርጉ ሰዎች ናቸው የሚል የሚያሳስሉ ነገሮች የተከለከሉ ናቸው እና ከዚህ አንፃር ብታያቸው ጥሩ ነው ለማለፈልግ ነው። ነሺዳ በራሱ ራሱ አይደለም ችግሩ፣ ግን የሙዚቃ መሳሪያውን የምታየው የነ መዋዘ ሀቢብ ያለው ደንበኛ ናይት ክለብ ሁለት ሁለት ሴት ካፕል ካፕል እያደረገ ናይት ክለብ ላይ እንዳሉት አይነት ከሆነ እንደሱ አይፈቀድም። ሲጀምር ወንድና ሴት መደባለቅ የለባቸው። ልክ ናይት ክለብ ነው በቃ የሚመስለው መድረክ ተሰጥቶት ሁለት ካፕል ካፕል እየተደረጉ ምናምን የሚደረጉ ነገሮች ለዚህና መስፋፋት ዋና ተጠያቂ ነው። ፈሳድ ነው። ስለዚህ ይህ ነገር ትክክል አይደለም ብላችሁ ሁላችሁ መቃወም አለባችሁ። ጉዳዩ ፐርሰናል አይደለም። መዋዝ ማለት አንድ ያለ ባህሪያ ነው፣ አንድ ሰው ነው፣ አንድ ሙስሊም ነው። ነገር ግን ከበስተኋላ ያለው ፈሳሉ ልክ አይደለም ማለት አለባችሁ። ፈሳሉ ላይ ነው ፖይንታችን። አሁን ሰዎች ፐርሰናል ይመስላቸዋል። ስለዚህ እንደዛ ነው። ከዛ አንጻር ማየት ትችላለህ ማለት ነው። ቀጣይ ጥያቄ ምንድን ነው? እንግዲህ ቪዲዮውን እንደተመለከታችሁት በጣም በሚገርም ሁኔታ ነው ያብራራው፣ ነሽዳ የሚፈቀድበትና እንዲሁም የማይፈቀድበት መንገድ ማለት ነው። ዛሬ ላይ በሚያሳዝን ሁኔታ የሙዚቃ መሳሪያ ተጠቅመው ከዛ በኋላ ደግሞ ይጨፍራሉ ምናምን። መልእክተኛው አለይሂ ስላቱ ወሰላም ከህዝቦች የተመሳሰለ ከነሱ ነው ብለዋል። ማለትም ከህዝቦች የተመሳሰለ ከነን ሙስሊምን የተመሳሰለ ሰው ከነሱ ነው። ዛሬ ላይ የሙዚቃ መሳሪያ በአጠቃላይ ነሺዳ ላይ እናያለን የተለያዩ ክራሮች ምናምን ጨምሮ ማለት ነው። እና ማዘን ደግሞ እነዚህ ነገራቶችን በመጠቀም ምን ያደርጋል? አምላካችን አላ በሶሎት ኢስራ መራፍ 17 ቁጥር 64 ላይ እርሱ የቻልከውን ሰው በድምፅ አታል ብሎ ነው ያለው። ሰይጣንን በቃል ከእርሱ የቻለ ተፍሲሩ ኢብኑ ከሲር ይህንን አያ ሲፈስረው ከነርሱ የቻልከውን ሰው በድምፅ አታል የተባለው እርሱ ዘፈን ነው አለ ሙጃሂድም። ምንድነው ያለው ድምፅ የተባለው መደበሪያ ዘፈን፣ ላግጣና ስላቅ ነው ብሎ ነው ያስቀመጠው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ባዲስ ላይም ብሏል ከመቴው ውስጥ ጥቂት ሰዎች ለራሳቸው ዝሙትን፣ ሃር ለብስን፣ አስካሪ መጠጥንና የሙዚቃ መሳሪያን ሐላል የሚያደርጉ ይሆናሉ ብሏል። ወደፊት የሚመጡ ብሏል። አንደኛ የሙዚቃ መሳሪያ ያለው፣ ሁለተኛ ዜማው ከዘፈን እየተወሰደን ያለ ይሄን ከጴንጤ መዝሙር እየተወሰደን የሚሰራው፣ ከዛ ደግሞ ሽርክያት የሆኑ ነገሮች ወይም ደግሞ የሚተላለፉ መልእክቶች አሉ። የሚተላለፉ መልእክቶች አደጋ፣ አደገኛ አደገኛ። ረሱ ሰላላይ ሰለም የአላህ ባህሪያና የአላህ መልእክተኛ ናቸው። እንወዳቸዋለን፣ እናከብራቸዋለን። ድንበር አልፈን ግን ድረሱልኝ እሳቸው አይባሉ። በጣም ድንበር ያለፉ ነገሮች ይተላለፋሉ። እና ልጁ በጣም በብዙ ነገር የተተበተበ ነው። አላህ ያንሳለት፣ አላህ ያውጣው። ለማንም መጥፎ ነገር አንመኝም። አላህ ይጠብቀው። በአጭር ጊዜ ውስጥ ግን ተስተካክሎ ወደ አላህ በነሳ እስካልተመለሰ ድረስ ኃይለኛ ቅጣት ነው የሚያገኘው። ልጁ ፈሳድ ነው እያሰራጨ ያለው ሙፍሲድ ነው ሙፍሲድ ነው ልጁ። እራሱ ፈሳድ አስፋፊ ነው የፈሳድ ባለቤት ነው። በዛ ላይ ወንድና ሴት እየቀላቀለ ካፕል ካፕል እያደረገ የሚያስቀምጠው ነገር ነገ ጠዋት፣ የቂያማ ቀን አላህ ይጠይቀዋል ይጠየቃል። ምን አይነት እንጀራ ነው የሚበላው ይሄ እንጀራው? ይህ ሁላ ህዝብ ኖ እያለው እስልምናን እያስጠቃብህን ነው ያለ እያለቀሰበት ሰው ተው እየተባለ እየተነገረው ምን አይነት እንጀራ ነው የልጅ የሚበላው? ምን አይነት ኑሮ ነው የሚኖረው? ምን አይነት ኑሮ ነው ከዚህ ከዚህ ከህዝብ ሙዚቃ ሞዝቆ አዝማሪ ሆኖ አዝማሪ ሆኖ መሸታ ቤት ናይት ክለብ ከፍቶ፣ ምን አይነት እንጀራ ነው ከዚህ በኋላ የሚኖረው ማለት ነው። ሰርቶ አይበላም፣ እንደ ሌላ ቦታ ላይ ሰርቶ አይበላም ወይ እና ይሄኔ ፐርሰናል ላይ አይደለም ግን ችግር ያለበት ልጅ ነው። ደካማ ጎን የሚለውን ነገር አላ ያስተካክለን። እንግዲህ ውስታዛችን ወሒድ በደንብ አድርጎ ነው ያብራራው። ከዚህ በላይ ማብራሪያ ያለው አይመስለኝም። ምክንያቱም ከእኔ የበለጠ ሞር አድርጎ ሰፋ አድርጎ ያብራራበት እውነታ ነው። ዛሬ ላይ በሚያሳዝን ሁኔታ የተውሂድ እርጣራለው፣ ሰዎችን ወደ ሱና አስገባለው፣ ከቢዳ አርቃለው፣ ከሽርክ እከለክላለሁ የሚል ግለሰብ የነማዝ የተለያዩ ሰዎች በሽርክ በቢደ የተጨማለቁ ሰዎች በተዘዋዋሪ ይሁን በቀጥታ የነሱን ነሺዳ ፕሮሞት ሲያረጉ እንመለከታለን። ብዙ ጊዜ ነው የምናገረው፣ አብዛኛው ማህበረሰብ ሱናን ተውሂድን ተረዳሁኝ የሚል ግለሰብ ነሺዳም ፕሮሞት ሲያረግ በተለያዩ አጋጣሚዎች እንመለከታለን። ይህ ሰውዬ ገና መንሃጅ አቂዳ ምን እንደሆነ ስላልገባ ቁጭ ብሎ ቢማር ለሱ ለነፍስ ያው ራሱ ጠቃሚ ነው ብዬ አስባለሁ። እንግዲህ ማታ ሌሊት እስከ ኦልሞስት እስከ ዘጠኝ ሰዓት ቆይተን ነበር፣ ላይቭ ላይ ቲክቶክ ላይ በጣም ጥሩ ቆይታ ነው የነበረን ከውስታዝ ወሒድ ጋር። እዛ ቆይታችን ላይ ካነሳናቸው ሀሳቦች መካከል አስቀድሞ ያሳየኋቸው ቪዲዮዎች ነበሩ በዋነኝነት፣ እንዲሁም ደግሞ ይህን ቪዲዮ በተመለከተ ጀለስ ጠዋት ተናዶ ሙአዝ የተባለ አዝማሪያችን ምን አለ? እስቲ እንመልከተው። ከኡመቴዎች ውስጥ ዝሙትን፣ ስርቆትን፣ ዚናን እና የሙዚቃ መሳሪያን ሀላል የሚያደርጉት ጥቂት ይመጣሉ ይሉና እኛን ሙንሽዶችንና ማዲሆችን እዛ ሀዲስ ውስጥ ይከትናል። አሁን ዳዒነን ምናምን ምናምን መሰሰሩ እንሰራለን የሚሉ አንዳንድ ግለሰቦች መጀመሪያ እናንተ ሐርፍ እንኳን አስካላውርፍአላ ታላ እንዳለ እንግዲህ፣ ብዙ ጊዜ አህባሾች ዘንድ በጣም ከሚያስቁ ነገራቶች መካከል ይህ ነው። የሆነ ነገር በተከሰተ ቁጥር የሆነ ሀርፍ ወይም የሆነ ነገር ከተሳሳታችሁ ምን ይደረጋል እናንተ ታላ ምናምን ነገር እያላችሁ ይዘች ቀጥታ እኔ ለመንከት እንደሆነ ይገባኛል። ግን ችግር የለውም አረብኛ ማወቅ ቋንቋ ነው እንጂ እውቀት አይደለም። በነገራችን ላይ እውቀትን የምታገኝበት የተለያዩ መንገዶች አሉ። በነገራችን ላይ ነዊ የተለያዩ የቋንቋ እንትኖችን ያስተምራል፣ ወሂድ ማለት ነው። ማታቁ ከሆነ ኮርስ ብትወስዱ እኔ መልካም ነው ብዬ አስባለሁ። ምክንያቱን ደሞ ስለሱ በደንብ ስለማታቁ ነው እንጂ እኛ ጭምር የምንማርበት እንዲሁን። ደግሞ የራሱ የሆነ የቋንቋ ሰዋስዎ ማለት ነው በደንብ የሚያቅ ነው። ከአረብኛ ቀጥሎ ራሱ የብራይስ ግሪክ ግዝ የሚያውቅ በጣም ጀግና የሆነ ውስታዝ ነው፣ እውነት ለመናገር ማለት ነው። ስለዚህ የአንተ ሽርክን ለመደባበስ ሰዎችን ሐርፍ በትክክል አላወጡም በሚል እንዲህ ናቸው ማለት አይችልም ብራዘር። የነሱ ሐርፍ አለማውጣት ማለት ነው ከአንተ ከቢዳ ከሽርክ እኩል ሊሆን አይችልም። ሌላ ደግሞ ምንድን ነው ያልከው? ሐቂቃ ወላሂ እኔ በቪዲዮ በማስረጃ የእናንተ ዓይን እዛው ካላችሁበት ሀገር በቪዲዮ በማስረጃ

እንዲያለን እንዲያለን እንዲያለን ዋይ፣ ምን ይጠበስ፣ ምን ይጠበስ። ሰዎች በአላህና በነሱ መካከል ብዙ ወንጀሎች አሉባቸው። ይህን የማይረዳ ሰው አለ። እንዲ ኡስታዝ ወይም ዳይ ወይም የሆነ ነገር የተናገረ ሰው ማለት ነው። የሆነ እንደ መላእክት እንደ ብፁ ነው የምታዩት ነው በአደባባይ የሰራና በአደባባይ ወደ ሽርክ የተጣራና ወደ ቢዳ የተጣራ ባላህና በርሱ መካከል የቀብሩ ወንጀሎችን አወጣለሁ የምትል አላህ ዘንድ ትጠይቅበታለህ። ወንድም ኢብን የሉም እኮ ግን ባላህ ስም እንዲህ እየማላችሁ ሰዎች መንጋቹን ማለት ለመያዝ የምትሄዱበት ርቀት በጣም ነው የሚገርመው የምታስተምሯቸው ንጽጽር፣ እንዲህ ምትሉ ሰዎች ቆማችሁ የማስተማር ሙራን የላችሁ ምናምን አውጣው እንየው። ፐርሰናል የሆነ ህይወት ነው አውጡት፣ ችግር የለውም። ያለፉ ታሪኮች ሁላችንም ባክግራውንድ ሊኖረኝ ይችላል። ግን አወጣ ምን ይሆናል ዲናዊ የሆነ ይሹ። እኔ ዛሬ ላይ በጣም ያናደኝ በጣም የሚያሳዝነኝ ነገር እንደሆነ ታውቃላችሁ አብዛኛዎቻችን ዲን ልኢስላም አልተረዳንን ከምንላቸው ነገራቶች መካከል አንድ ሰው ዲንን ሲያጠፋ ፐርሰናላዊ የሆኑ ህይወቶቹ ውስጥ ገብተን አታክ የምናደረግበት መንገድ ምን አይነት ድንዝዝና የሆነ አስተሳሰብ ቢኖረን ነው? ምን አይነት የድድብና ጥግ ነው? የመጨረሻ ጀህልና ነው። ዲን ዲን ነው። ፐርሰናሊ ህይወት ደግሞ ፐርሰናል ነው። ብራዘር መልክተኛው አለይሂ ሰላት ወሰላም ምንድን ነው ያሉት? የኔ ውመቶች በአጠቃላይ ወንጀሎቻቸው ይማራል ግልጽ የሚያወጡ ሲቀር ብለዋል። ሙአዝ ይህን ቪዲዮ እንደምትመለከት በደንብ አውቃለሁ። ቪዲዮዎች ሺር እንደሚደረግልህ እንደምታያቸው ጭምር በደንብ አውቃለሁ ስለምንተዋወቅ ጭምር ማለት ነው። ስለዚህ ፐርሰናል ህይወት ውስጥ ሁላችን የምንግባ ከተባለ በጣም በርካታ ነገራቶች እናመጣለን። ምናልባት አንተ ከነን ሙስሊም ሴቶች ጋር ማለት ነው እያቀፍ ፀጉሯ ምናምን ፖስት የተደረጉ ፎቶዎች አሉ፣ በአደባባይ ኦኬ። ሰዎች ያልሰሩትን ነገር እንዲ ይሄ መጀመሪያ ማለት ነው፣ ይሄ ማስፈራሪያ ራሱ ማለት ነው። ምን አይነት ነው ብለ መገምገም አለ። ሰዎች ዲናዊ የሆነ ነገር አጠፋህ ብለው ሲመክሩ ጊዜ አንተ ግን እንዲህ አይባል። ምን ጠበስ የነሱ አይብ ማለት ነው፣ አንተ እየሰራኸው ላለው ወንጀል ማለት ነው መረጃ ሊሆንልህ አይችልም፣ ወይም ደግሞ ያን ነገር ሊያስተባብልልህ አይችልም። ተመለስ ሀቢቢ። 12 ሚሊዮን እያልክ ማለት ነው ህዝበ ሙስሊሙ አታጭበርብር። የራስን ቪላ ቤት ሰርተ የምን ቪላ ቤት ሁለት ቪላ ቤት ያሰራል ያ ሰርተ ከዛ በኋላ ሁለት ክላሱ ለስቲዲዮ አድርገ ከዛ የፈለከው ነገር ማኔጅ እባካችሁ ነቃበሉ። ያለነው ትዌንቲ ዋን ሴንቸሪ ላይ ነው ሀያ አንደኛው ክፍለ ዘመን ላይ ነው። ስለዚህ ራሳችሁን በውቀት ገንቡ። የንጽጽር አስተማሪዎችን የመናገር ወላሂ ምንም አይነት ሞራን የላችሁ። እኔ ንጽጽር ላይ ስለምሰር አይደለም እንዲህ የምናገረው፣ ችግር የለብኝም የንጽጽር። እኔ ፐርሰናል የፈለከው ነገር ብትናገረኝ ምንም አይመስለኝም። ግን ወንድሞችን መናገር አችልም። ምንም አቅም የለህም። የትኛው አህባሽ ነው ንጽጽር ላይ ወጥተው በድፍረት የሚናገረው? አይናገርም። አሽቋላሽ ስለሆነ ስለሚያሽቃበጥ ማለት ነው። የክርስትና ባርነትን ስለሚወድ በባርነትን መገዛት ስለሚወድ ማለት ነው። ይህን አይደለም እንዳያስተሳሰባችሁ። እኛ ስንት ቻሌንጅን ማለት ነው እያለፍን ነው አጠገቦቻችን ስንት ሰዎችን እየገላመጡን ስንት አይነት ነገር እያለፍን የምንሰራ ሰዎች መተብረን ብትል ማለት ነው፣ ዝም ብለህ መለፍለፍ ነው እንጂ አቅም እንደሌለህ አንድ ማሳያ ይመስለኛል። እስቲ ተነስና ዛሬ ጎበዝን በቃ ጀግና ማዘን፣ እኔ ያው ካንተ ጎነ ሆናለሁ። ንጽጽር በትክክል ስራ እስቲ አንድ ቀን ስራ አሰራ። ብራዘን መስራት አልችልም። ስራ እስቲ የነቢያት ዋነኛ ተልእኮ ይህ ነው። በነገራችን ላይ የነቢያት ዋነኛ ተልእኮ ኩፋሮችን ወደ እስልምና መጣራት ነው። ይህን ነገር እያደረጉ ያሉት ደግሞ ንፅፅር ዓለም ላይ ያሉ ውስታዞች ነው። ወደትክን ጠላህን ምንም አይነት ክፍተት ቢኖርባቸው ራሱ ማለት ነው አላኩላ ለዛሬ ይህን ካልኳቸው ሐዛ ወቢላሂ ተውፊቅ ሰላ ላ ነቢና ሙሐመድ ወዐላ አሊህ ወሷሕቢህ ወሰለም።